መጽሐፈ ዩዲት ምዕራፍ አስር ከዚህም በኋላ ወደ እስራኤል ፈጣሪ ወደ እግዚአብሔር ለምና በጨረሰች ጊዜ ይህን ሁሉ ነገር ጨርሳ ከወደቀችበት ቦታ ተነሳች። ብላቴናዋንም ጠርታ ቅዳሜ ቅዳሜን በምታከብርበት በዓልንም በምታደርግበት ወራት ወደምትቀመጥበት ቤቷ ወረደች። የለበሰችውን ማቅ አወለቀች። የደህንነቷን ልብስ ለበሰች፣ ሰውነቷንም በውሃ ታጠበች፣ ሽቱን ተቀባች፣ ራሷንም ተሰራች፣ አጌጠች። ከዚህም በኋላ ባሏ ምናሴ በሕይወት ባለ ጊዜ የምትለብሰው የተድላዋ የደስታ ልብሷን ለበሰች፣ ጫሟንም ተጫማች፣ ዝርግፉን ቀለበቷንና አምባሯን ንፎዋን፣ ጌጡንም ሁሉ አጌጠች የሚያዋትን ሰዎች ሁሉ አይን እስክታስት ድረስ ፈጽማ አጌጠች። ወይን ያለበትን ገንቦ ዘይት ያለበትን ማሰሮ ትሸከም ዘንድ ለብላቴኗ ሰጠቻት። ሰቅል በሶን፣ የስንዴ አምባሻና በለስን በእቃዋ ሞላች። ገንዘቧን ሁሉ አግታ አሸክማ ወደ ቤጤሌዋን ሄደች። የአገር አለቆችና የኦዚያንን ከርሚንም ከብሪንም በዚያ ቆሞ አገኟቸው። ፊቷ ተለውጦ የምታስደንቅ እንደሆነች ባዩዋት ጊዜ ልብሷን ለብሳ ባዩዋት ጊዜ ከደም ግባቷ ማማር የተነሳ ፈጽሞ እጅግ ተደነቁ። ኢየሩሳሌምና የእስራኤልን ልጆች ለማጽናት በልብሽ ያሰብሽውን ታደርጊ ዘንድ የእስራኤል ፈጣሪ መወደድን ይስጥሽ አሏት። እርሷም ለእግዚአብሔር ሰገደች። አሁንም ከእናንተ ጋር የተናገርሁትን ነገር ወጥቼ አደርግ ዘንድ የአምባውን በር የሚከፍትልኝ ሰው እዘዙልኝ አለቻቸው። እንደ ተናገረች ይከፍቱላት ዘንድ ጎልማሶችን አዝዟቸው እንደዚሁ አደረጉ። ዮዲት ወጣች፣ ብላቴናዋም ከእርሷ ጋር ወጣች። ከአምባ ወርዳ ወደ አውሎኒ እስከምትሄድም ድረስ የአገሩ ሰዎች ያዩዋት ነበር። ከዚህ በኋላ ግን አላዩዋትም። አቅንታ ወደ አውሎኒ ሄደች። የፋርስ ዘበኞችም አገኟት ይዘው መረመሯት። አንቺ ማንሽ? ወዴት ትሄጃለሽ? ከየትስ መጣሽ? አሏት። እኔ ከዕብራውያኑ የተወለድኩኝ ነኝ። አገራቸውን ለእናንተ ሳልፈው ሊሰጡ በወደዱ ጊዜ ከእነርሳቸው ኮብልዬ መጣው እኔ እውነተኛ ነገርን እነግረው ዘንድ የምትሄዱባት ጎዳናንም አሳየው ዘንድ ወደ ቢት ወደዳችሁ ወደ ሆሎፎርኒስ አስቀድሜ የመጣው አውራጃቸውንም ሁሉ ገንዘብ ታደርግላቸው ከሰዎቻችሁም አንድ ሰውስ እንኳን የሚቆስል የለም አለቻቸው። እነዚያም ሰዎች ቃሏን በሰሙ ጊዜ፣ ፊቷንም ባዩ ጊዜ፣ ደም ግባቷንም በፊታቸው ፈጽሞ የተደነቀ እንደሆነ ባዩ ጊዜ አሁንም ወደ ጌታችን ፈጥነሽ የወረድሽ አንቺ ሰውነትሽ አዳንሽ። አሁንም ወደ ድንኳኑ ሂጂ፣ ወደ እርሱ የሚያደርስሽን ሰው ከኛ እንልካለን። በፊቱም በቆምሽ ጊዜ ይህንን ነገር ንገሪው እንጂ ልቦናሽ አይፍራ፣ በጎ ነገርን ን ያደርግልሻል አላሏት። ከእነርሳቸውም መቶ ሰው መረጡ። የእሷን ነገር እስኪ ነግሩስ ድረስ ደርሰው ከብላቴኗዋ ጋር ወስደው ወደ ሆሎፎርኒስ አደረሷት። ደም ግባቷን አደነቁ። በእስራኤልም ልጆች ስለ እርሷ ተደነቁ። እርስ በርሳቸውም እንዲህ ተባባሉ፣ ከነርሳቸው አንድ ሰውን ያስቀሩ ዘንድ በጎ ነገር አልሆነምና። ከነርሳቸው እንደዚህ ያሉ ሴቶች ሳለ ሳሉ እኒህን ወገኖች ንቆ የሚተዋቸው ማን ነው? ተባባሉ። እነዚህንስ እና አክዮር ተዋቸው የሚሉ በሰው ሁሉ ተተንኩለው ነው አሉ። በሆሎፎርኒስ ዘንድ የተቀመጡ አሽከሮችም ሁሉ መጥተው ወደ ድንኳኑ አስገቧት። ሆሎፎርኒስም ዋጋው ብዙ በሆነ መረግድ በሚባል እንቁና በወርቅ የተለበጠ ነጭ ሐር ልብስ በተነጠፈበት በድንኳኑ ውስጥ ባለ በዙፋኑ ላይ ተኝቶ ነበረ። የእሷን ነገር ነገሩት። ገብጋቦ በሚባለው ብላቴናውም ወጣ። የፊቱም የብር መቅረዝ ፋና ያበሩ ነበር። የወዲትም ወደ እርሱ በመጣች ጊዜ አሽከሮቹ ቆመው ነበር። ከመልኳ ከደም ግባቷ የተነሳ ሁሉም ተደነቁ። እሷም በግንባሯ በምድር ላይ ወድቃ ሰገደችለት። አሽከሮቹም አነሷት።